ክቡራትና ክቡራን አድማጮቻችን ተመልሰን መተናል። ተናፋቂው የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት የሚከናወን ይሆናል። የዓለም ዐይኖች ሁሉ ዛሬ ምሽት በሚጀምረው የአውሮፓ ሻምፒዮንስ ሊግ ላይ ትኩረት ያደርጋል። አርሰናል ወደ ስፔን ተጉዟል። ከአትሌቲክ ቢልባኦ ጋር ከምሽቱ አንድ ሰዓት ከአርባ አምስት ጀምሮ ጨዋታውን የሚያደርግ ይሆናል። በርከት ያሉ ጨዋታዎች አሉ ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የሚደረጉ ጨዋታዎች አሉ ከምሽቱ አንድ ሰዓት ከ45 ላይ ፔሲቢ አይንዶቨን ከዩኔን ጋር የሚያደርገው የጨዋታ መርሃ ግብርም ይኖራል ከአትሌቲክ ቢልባኦ እና ከአርሰናል ጨዋታ ጎን ለጎን ቤኔፊካ ከኮረባህ ጁቬንቱስ ከቦሩሲያ ዶርትመንድ ሪያል ማድሪድ ከኦሎምፒክ ደ ማርሴ ቶተናም ከቪያሪያል ጋር ጨዋታቸውን ያከናውናሉ ተጠባቂ ጨዋታዎች ናቸው በተለይ አትሌቲክ ቢልባኦ ከአርሰናል ወደ ስፔን ተጉዞ የሚያደርገው ጨዋታ ነው ጁቬንቱስ ከቦሩሲያ ዶርትመንድ ሌላኛው ወሳኝ ጨዋታ ነው ሪያል ማድሪድ ከማርሴይ ቀላል ግምት የሚሰጠው ጨዋታ አይደለም። ቶተናም ከቪያሪያልም ሌላው መርሃ ግብር ነው። ግን በርካቶች የሚጠብቁት እና በርካታ ደጋፊ ያለው አርሰናል ወደ አትሌቲክ ቢልባኦ ስፔን ተጉዞ የሚያደርገው የዛሬ ምሽት ጨዋታ አለ። በርካታ ታላላቅ የቀድሞ እግር ኳስ ተጫዋቾች ግምታቸውን አስቀምጠዋል። በአውሮፓ ሻምፒዮንስ ሊግ ቅድመ ግምት ተሳትፎ አድርገዋል። እነማን ምን አሉ የሚለውን ቢቢሲ ይፋ አድርጎታል በቢቢሲ መመዘኛ መሰረት አምስት ክለቦች ናቸው የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ ይወስዳሉ ተብለው የተገመቱት ጥያቄ ከቀረበላቸው መካከል ለሊቨርፑል ሰባት ድምፅ በመስጠት የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ ሊቨርፑል ይወስዳል ያሉት የኦፕታ ሱፐር ኮምፒውተርና ኤአይን ጨምሮ ኒክ ባንዲኒ ቶማስ ሂስ በርገር ፊል ማክኑልቲ ሳሚ ሞኬቢ እና ጆን ሙሬ ናቸው ማክኑልቲ ይታወቃል ብዙ ጊዜ በቢቢሲ ትንተናዎቹ ይታወቃል እነዚህ ተንታኞችና የቀድሞ እግር ኳስ ተጫዋቾች ሀሳባቸውን ሰንዝረዋል ሊቨርፑል ሰባት ድምፅ አግኝቷል የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫን ይወስዳል በሚል ፓርስን ጀርማን ሶስት ግምት ተሰጥቶታል ጊለን ባላጌ በጣም ታዋቂ ተንታኝ ነው ባላጌ ፓርስን ጀርማን ዋንጫውን ይወስደዋል ብለዋል ስቴፍ ሀውተንና ፓትኔቪን ለፓሪሰን ጀርመን የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ ግምት ሰጥተዋል። ሪያል ማድሪድ ዋንጫ ይወስዳል ያሉት ልክ እንደ ፓሪሰን ጀርመን ሶስት ናቸው። የቀድሞ ተጫዋቹ ኔዱም ኦኖሃ የቀድሞ ማንቸስተር ሲቲ ተጫዋች ነበር። ኔዱም ኦኖሃ ኦኖሃ፣ ሮሪ ስሚዝና ስቲቭ ዊልሰን ሪያል ማድሪድ የዘንድሮን አውሮፓ ሻምፒዮንስ ሊግ ዋንጫ ያነሳል እያሉ ነው። ባርሴሎና ሁለት ግምት ተሰጥቶታል። ማት አብሰንና ስቴፈን ዋርኖክ ለባርሴሎና ግምታቸውን ሲሰጡ አርሰናል ዋንጫ ይበላል ያለ ቲዮ ዋልኮት ብቻ ነው። ከተንታኞቹ መካከል ከቀድሞ ተጫዋቾች መካከል ጥያቄ ከቀረበላቸው መካከል ቲዮ ዋልኮት እመኑኝ፣ የዘንድሮን የአውሮፓ ሻምፒዮንስ ሊግ ዋንጫ አርሰናል ይወስዳል ብሏል። አንድ ግምት አግኝቷል። ስለ አውሮፓ ሻምፒዮንስ ሊግ እና አንሳ ሶፊ ዛሬ ምሽት አስደናቂ ነገር እናያለን። አዲሱ ፎርማት ለሁለተኛ ዓመት ይቀጥላል። በትግግር ግርምዬ እነዚሁ ደማቅ አጓጊ ምሽቶች ዛሬ ይመለሳሉ። በጣም ጠንካራ ፉክክር የሚደረግባቸው ናቸው። በአውሮፓ ሻምፒዮንስ ሊግ ውጤት መገመትም በአውሮፓ ሻምፒዮንስ ሊግ ሻምፒዮና ማን ይሆናል የሚለው መገመትም በዓለም እግር ኳስ አስቸጋሪ ከሆኑ ግምቶች መካከል ትልቁ ይመስለኛል። ወደ ሳን ማሜስ ተጉዞ አትሌቲክ ቢልባውን የሚገጥመው የአርሰናል ቡድን ትናንት ማምሻውን በስፔን በደረሰበት ወቅት ደማቅ አቀባበል ነው የጠበቀው። በነገራችን ላይ እንደ አጋጣሚ ሆኖ ስፔን ሲደርስ የአርሰናል ቡድን አየር መንገድ ውስጡ ነው ፓስፖርት ተቀብለው ፓስፖርታችን የሚያረጋግጡ ማተን የሚመቱ የሚያረጋግጡ የለም። እነሱ ከሚያረጋግጡ መካከል አንደኛው የአትሌቲክ ቢልባኦ ደጋፊ ነበር። እሺ። እና ይሄ ደጋፊ በአጋጣሚ ቪክቶሪያ ኮረሽ እሱ ጋር መጣ እና ለቪክቶሪያ ኮሮሽ በነገው ጨዋታ ላይ ማስክን እንዳታረግ አደራ ብሎታል። ይህን እንዳታገባ እንትኑ ቅኔው እንዳታገባ። ልክ ነው፣ ጎል ሳያገባ እንዲህ ሊያደርግ አይችልም። ጎል ሲያገባ ነው ሴሌብሬት የሚያደርገው በዚህ መልኩ። ስለዚህ ማስክን አትጠቀም ማለት ጎል እንዳታገባብን አይነት ነገር ነው። ግን በልመና ይሆናል፣ ፈኒ ስለሆነ ትንሽ አስቂ ስለሆነ በእሱ ልጅ ጀምሮ ብዬ ነው። እንግዲህ በዛሬው ጨዋታ ላይ በአርሰናል በኩል አምስት የሚደርሱ ተጫዋቾች በጉዳት ምክንያት የሉም። የካያበርዝና የጀሱስ የታወቀው ጉዳት ነው። ማርቲን ኦድጋርድ ከቡድኑ ጋር አልተጓዝም ህክምና እያደረገ እንዲቆይ ተወስኗል ቀዶ ጥገና ያስፈልገውም ግን እረፍቶች ያስፈልጉታል የተወሰኑ ቀናቶች ምናልባት ለሲቲው ጨዋታ ለማድረስ ጥረት እንደሚደረግ እየተነገረ ነው የሚገኘው ቤንጃሚን ይት ተመልሶ ወደ ቡድኑ የተቀላቀለ የነበረ ቢሆንም ነገር ግን ቤንጃሚን ይት እንደገና ከቡድኑ የጉዳቱ መልሶ በማገርሸቱ ወይም በተፈለገው የፊትነስ ልክ ባለመምጣቱ ምክንያት በቡድኑ ውስጥ አልተካተተም። ቡካዮ ሳካም በተመሳሳይ መንገድ፣ ሳካን እሱ መመለስ ይፈልጋል፣ እኛ ግን ጊዜ መስጠት እንፈልጋለን ያሉት ሱ ሚኬል አርቴታ ማየት አለብን ያሉትን ነገሮች ችለዋል። በዚህ መሰረት ቤንጃሚን ኋይት፣ ኦድጋርድ፣ ሀቨርትዝ፣ ሳካና ጋብሪኤል ጀሱስ ከቡድኑ ጋር ወደ ሳንማሜዝ ያልተጓዙ ተጫዋቾች ናቸው። አምስቱ ተጫዋቾች የሉም። ሚኬል አርቴታ ከሻምፒዮንስ ሊጉ ጋር በተያያዘ አንድ ጥያቄ ተጠይቀው ነበረ። አርሰናል ሻምፒዮንስ ሊግ አላነሳም፣ እንዴት ያዩታል የሚለው ሀሳብ እና እርሳቸውም እንደገለጹ ከሆነ አዎ አርሰናል ሻምፒዮንስ ሊግ አላነሳም፣ ግን ይህንን መነሳሻ ነው የሚሆነን እንጂ ምንም አይነት ከዋንጫ ጉዟችን የሚገድበን ነገር አይደለም አለማንሳታችን። አንስተን ታሪክ እንድናነሳ በእኔም በተጫዋቾችን በኩል መነሳሻ ይሆነናል የሚል ሀሳባቸው ያስቀምጡ። ቪክቶሪያ ኮሽ ባለፈው የውድድር አመት በሻምፒዮንስ ሊጉ በስምንት ጨዋታ ስድስት ጎሎችን ማስቆጠር የቻለ ተጫዋች ነው ቪክቶሪያ ኮሽ። አርሰናል ከስፔን ቡድኖች ጋር በነበረው ጨዋታ ባለፉት አምስት ጨዋታዎች አምስቱንም ድል አድርጓል። 11 ጎል አስቆጥሮ ሶስት ጎል ብቻ ነው የተቆጠረበት። በዛሬው ጨዋታ ላይ ሶስት ነገሮች ይጠበቃሉ። በአርሰናል በኩል ኢታን ኗኔሪ ባለፈው ጨዋታ የነበረውን ብቃት፣ ኖቲንጋም ፎረስት ላይ ያሳየውን ብቃት ይደግማሉ የሚለው ጥያቄ በትልቁ ይነሳል። ሁለተኛው ጥያቄ አሁንም የሚኬል አርቴታ ሮቴሽን ይቀጥላሉ። ባለፈው ጨዋታ ላይ ሮቴት ለማድረግ ሞክለዋል። እነ ራይስን አሳርፈዋል። በተለይ ቋሚ አስናድ መግባት ከነበረባቸው ተጫዋቾች መካከል እዛ እንዲህ አይነት ጨዋታዎች ደግሞ ይበልጥ ነፃነት ይሰጣሉ ተብሎ ይጠበቃል። ሮቴት ከማድረግ አንጻር ስንመለከተው እና ይቀያየራሉ ወይ ወይስ ሙሉ ቡድናቸውን ቋሚ ቡድናቸውን ነው የመጀመሪያ ሻምፒዮንስ ሊግ ጨዋታ እንደመሆኑ መጠን ሊጠቀሙ የሚችሉት የሚለው የሚጠበቅ ጉዳይ ይሆናል። እዚሁ ጋር ተያይዞ ፔሮ ሂንካፔ ተቀይሮ የመግባትና የመጫወት እድል ይኖራል። አርሰናል በተለይ በጊዜ ጎል ማስቆጠር የሚችል ከሆነ በልምምድ ቦታ ላይ እያሳዩ ያለው አቋም አርቴታንም የአሰልጣኝ አባላቶችንም በከፍተኛ ሁኔታ አስደስቷል እየተባለው ነው የሚገኘው። ትልቁና የዛሬው መነጋገሪያ ሊሆን የሚችለው ጉዳይ ማክስ ዶውማን ዛሬ ከተሰለፈ በሻምፒዮንስ ታሪክ በእድሜ ትንሹ ተጫዋች ይሆናልና በፕሪምየር ሊጉ ያንን ታሪክ እንዲሰራ ለይታን ዋኔ ከፈቀዱ በኋላ ዛሬ ለማክስ ዶውማን እንዲህ አይነት ታምር እንዲሰራ ይፈቅዳሉ ወይ የሚለው ሌላው በዛሬው ጨዋታ ላይ ከሚጠበቁ ጉዳዮች መካከል ይጠቀሳል። በነገራችን ላይ ሁለቱ ቡድኖች በኤምሬትስ ካፕ ተገናኝቶ ነበረ፣ በአመቱ መጀመሪያ ላይ አርሰናል ሶስት ለባዶ ያሸነፈበት ጨዋታ ማለት ነው። ከዛ ባለፈ አርሰናል ባለፉት ሁለት አመታት በሻምፒዮንስ ሊግ በተሳተፈባቸው ብዙ ነጥብ በማሳካት ከማድሪድ ቀጥሎ ሁለተኛው ቡድን ነው። 33 ነጥብ ማድሪድ አሳክቷል። አርሰናል 32 ነጥብ ያሳካ ቡድን ሆኖ እንመለከተዋለን። አትሌቲኮ ቢልባኦ እንግዲህ ከአስር ዓመታት በኋላ ነው ወደ ሻምፒዮንስ ሊግ እግር ኳስ የተመለሱት፣ እና ኤርነስቶ ቫልቨርዴ በጣም ልምድ ያላቸው አሰልጣኝ ናቸው። በነገራችን ላይ እኛ አሰልጣኝ ኤርኔስቶ ቫልቨርዴ አርባ ሁለት ጨዋታዎች አድርገው ዘጠኝ ሽንፈት ብቻ ነው ያስተናገዱት። ከፔፕ ጋርዲዮላ ቀጥሎ በብዙ ጨዋታዎች ጥቂት ሽንፈት ያስተናገዱ አሰልጣኝ ያደርጋቸዋል። ኤርኔስቶ ቫልቨርዴ ግን አትሌቲክ ቢልባኦ ከአስር ዓመት በኋላ የሚሳተፍበት ነው። በጣም ትልቅ ልምድ ያላቸው አሰልጣኝ የሚያሰለጥኑት ነው። ከፍተኛ ጥንቃቄ ሊያደርጉ ይገባል። አርሰናል በነገራችን ላይ ስድስት ተከታታይ ጨዋታዎችን የስፔን እግር ኳስ ክለቦችን በማሸነፍ አዲስ ታሪክ ሊሰራ የሚችልበት ቀን ነው ዛሬ። እስካሁን አምስት ጊዜ በተከታታይ የስፔን ክለቦችን አሸንፏል። ታላቁና እያሉን ሪያል ማድሪድን ጨምሮ አትሌቲክ ቢልባውን ዛሬ ካሸነፈ ስድስት ተከታታይ ጨዋታዎችን በማሸነፍ አዲስ ታሪክ መስራት ይችላል። በታሪካቸው አትሌቲክ ቢልባኦ እና አርሰናል በሻምፒዮንስ ሊግ እግር ኳስ ተገናኝተው አያውቁም። ለመጀመሪያ ጊዜ ነው አትሌቲክ ቢልባኦ ከአርሰናል በአውሮፓ ሻምፒዮንስ ሊግ ምሽት የመጀመሪያ ጨዋታቸው በሻምፒዮንስ ሊግ ውድድር ማለት ነው። በውድድር ጨዋታዎች ሲያደርጉ በታሪክ ለመጀመሪያ ጊዜ ይሆናል ተብሎ ዛሬ ይጠበቃል ማለት ነው። በአትሌቲክ ቢልባኦ በኩል በታሪካቸው እስካሁን አትሌቲክ ቢልባኦች በኖሩበት ታሪካቸው በሙሉ በሻምፒዮንስ ሊግ ሲሳተፉ ከስፔናዊ ተጫዋቾች ውጪ ተሳትፎ አያውቁም ነበር አሁን ዛሬ ሁለት ተጫዋቾች የስፔን ዜግነት የሌላቸው ወይም ደግሞ የስፔን ተጫዋቾች ያልሆኑ ዜግነታቸውን የቀየሩ ፣ ለምሳሌ ናክ ዊሊያምስ ወደ ጋና ቀይሯል፣ ጋናዊ ነው የሚባለው። ሳኑዲ ሞሮኳዊ ነው። ስለዚህ ሁለት ተጫዋቾች በታሪካቸው ስፔናዊ ሳይሆኑ ለአትሌቲክ ቢልባው ዛሬ የሚጫወቱበት ምሽት እንደሚሆን ይጠበቃል እና በጣም ጥሩ አዝናይ ጨዋታ እንደሚሆን ብዙዎች ይገምታሉ። በጣም ጥራት ጥራት ያላቸው ተጫዋቾች አሏቸው። አትሌቲክ ቢልባዎችም በተለይ ኢኒያኪ ዊሊያምስ በዛሬው ጨዋታ ላይ ራሱን ያሳያል ተብሎ ይጠበቃል። አርቴታም ጠይቀው ነበር አርሰናል ኢኒያኪ ዊሊያምስን ሊፈልገው ይችላሉ ወይ ተብሎ ጠይቀው ነበር። እንደዚህ አይነት ጥያቄ አትጠይቁኝ። እኔ የስለ ራሴ ተጫዋች ነው ማሰብ ምፈልገው። ሌላ ቦታ ስላለት ክለብ ተጫዋች አላስብም። ግን ኢኒያኪ ዊሊያምስ በጣም ድንቅ ተጫዋች እንደሆነ ግን እመሰክርለታለሁ አስደናቂ ብቃት ያለው ተጫዋች እንደሆነ እመሰክርለታለሁ ሲሉ ሀሳባቸውን ሰጥተዋል፣ እንግዲህ አሰልጣኝ ሚካኤል አርቴታ። አሪፍ ጨዋታ ይሆናል የዛሬው ጨዋታ፣ ምንም ጥያቄ የለውም። ቆንጆ ፍልሚያ ነው፣ አይነ ገላጭ ነው ለሚያሸንፈው ቡድን። አርሰናልም ካሸነፈ ጥሩ አርጎ አይኑን ይገልጣል፣ አትሌቲክ ቢልባውም ካሸነፈ በተመሳሳይ መንገድ። ግር ብዬ እኔ ከአብዛኛውን ነገር ሶፊ ስለ አርሰናል ስላነሳው ማንሳት የምፈልገው ከዛሬ ጨዋታዎች መካከል የቶተናምና የቪያሪያልን ጨዋታ ይሆናል። በቶተናም እና በቪያሪያል ጨዋታ የቪያሪያሉ አሰልጣኝ ማርቼሊኖ የተናገሩት ነገር አለ። ቶማስ ፓርቲ የቀድሞው የአርሰናል ተጫዋች ዛሬ ቶተናምን በተቃራኒ ማሊያ የሚገጥም ይሆናል። ከዚህ ቀደም በፕሪምየር ሊጉ የአርሰናል ባላንጣ የነበረ ቡድን እንደሆነ ይታወቃል። ቶተናሞ ስፖርትስን ይህንን ቡድን ሲገጥም ነበር። ስለዚህ ዛሬ ደግሞ በቢጫ ሰርጓጆቹ በቪያሪያል በቢጫው ማሊያ በተቃራኒ የሚገጥም ይሆናል ከቪያሪያል ጋር ቪያሪያል ከቶተናም ጋር በሚያደርገው ጨዋታ እና ለየት ያለው ነገር ምንድን ነው? እንደሚታወቀው ቶማስ ፓርቲ በበርካታ የአስገድዶ መድፈር ክሶች የሚገኝ እንደሆነ ይታወቃል። ክሱ ደግሞ ወይም ፍርድ ቤት የሚቀርበው ደግሞ ነገ ጧት ነው፣ ረቡዕ ጧት። ስለዚህ ነገ ጧት ፍርድ ቤት ከመቅረቡ በፊት የሚያደርገው ጨዋታ ነው። አሰልፈዋለሁ ብለዋል፣ የቪያሪያሉ አሰልጣኝ ማርቼሊ ነው። አሰልፈዋለሁ፣ ቶማስ ፓርቲ ይገባል፣ ጥሩ የመጫወት ሞራል ላይ ነው ያለው ብለዋል። ነገ እንግዲህ ፍርድ ቤት ይቀርባል። ፍርድ ቤት ከመቅረቡ በፊት የሚያደርገው ጨዋታ ይሆናል። የዛሬ ምሽት ጨዋታ እና ይህን ለመግለጽ ያክል ነው። ዛሬ እንግዲህ ከአርሰናል እና ከአትሌ ቢልባ እሱ ስለሆነ ብዙ አድማጮች የሚጠብቁት ጨዋታ እድል ያላገኙ ተጫዋቾች እድል የሚያገኙበት አይመስልም። ሶፊ አይ ግርምዬ የመጫወት እድል ያልነበራቸውን አው ጨዋታው ካለው ቅለት አንፃር ለአርሰናል ይቀለዋል ተብሎ ይገመታል። በየትኛውም ስብስብ አርሰናል ቢገባ ይህን ጨዋታ በቀላሉ ያሸንፍ ይችላል የምትለውን ሀሳብ ከፍ አድርገ የምታስቀምጥበት ነው። ግን የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታ አይነ ገላጭ ነው። ከመጀመሪያ ጨዋታ ሶስት ነጥብ ማሳካት ግዴታ ነው። ሚካኤል አርቴታ ሌሎች ተጫዋቾችን መርጠው አስገብተው በዚህ ጨዋታ ላይ የሆነ ነገር ቢያጋጥማቸው፣ ቢሸነፉ አቻ ቢወጡ፣ አይና እጣቶች ሁሉ ወደ እሳቸው ይቀሰራል። የቡድኑ ስነ ልቦናም ጫና ውስጥ ይገባል። ምንም ጥያቄ የለው። ስለዚህ በእኔ እምነት አሉ የሉም የተባሉት ተጫዋቾችን አስገብተው ጥሩ ጨዋታ አድርገው እስከ ረፍት ሁለት ሶስት ጎል አስቆጥረው ከዛ በኋላ የሚፈልጓቸውን ማሳረፍ የሚፈልጓቸውን ተጫዋች አሳርፈው ለሲቲ ጨዋታ መዘጋጀት ይችላሉ። በነገራችን ላይ ሲቲ ከናፖሊ ሐሙስ ይጫወታል። አርሰናል አድቫንቴጅ አለው ከዚህ አንጻር አርሰናል ቀድሞ ነው የሚጫወተው፣ ዛሬ ነው የሚጫወተው። ማክሰኞ ቢያንስ የአንድ ቀን የሙሉ ቀን እረፍት ልዩነት አላቸው። በእርግጥ አርሰናል ያው የጉዞ ጉዳዮች ሊኖሩ ይችላሉ። የጉዞ የሚያደርግባቸው ሰዓታቶች ያን ያል ትልቅ ብዙ ባይባሉም ዙሮ ዙሮ ግን በእኔ እምነት ዛሬ ሮቴሽን ዛሬ መሞክር የለባቸውም። ሮቴሽኑ መሞክር ካለበት ኔክስት ዊክ ላይ ከፖርት ቫሌ ጋር በሚደረገው የሊግ ካፕ ጨዋታ መሞክር ይችላሉ። ከዚህ በኋላም በርከታ ያሉ የቻምፒየንስ ሊግ ጨዋታዎች አሉ። ትንንሽ ቡድኖች የሚያገኙባቸው እነሱ ጨዋታዎች ላይ መሞክር የሚችሉበት እድል አለ። ኤፍ ኤ ካፕ አለ። እነዚህ እነዚህ ጨዋታዎች ላይ ዋና ዋናዎቹን ታስበው ፕሪሚየር ሊግ ላይ ኢቭን የጨዋታውን ሁኔታና የጨዋታውን ሂደት እያጠና የምትቀያይርበት ሂደት ይኖራል ብዬ አስባለሁ። እና የዛሬው ጨዋታ ላይ በዛ ልክ ያን ያህል እንትን ይላሉ ብዬ አላስብም። ሮቴሽን አንጠብቅ። ሲሪየስ ቡድናቸውን ይዞ ይገባሉ። ዛሬ ምንም ጥያቄ የለውም። ሲሪየስ ቡድናቸውን ይዞ የሚገቡበት እድል እንዳለ ይሰማኛል። ግን አርሰናል በተለይ በዘንድሮው ዓመት የሚኖረው ፉክክር ምንም ጥያቄ በሌለው መንገድ ለአራቱም ዋንጫ አርሰናል ይፎካክራል። የቡድኑ የአቅም ደረጃ አራቱንም ዋንጫ መፎካከር ችሏል። ሻምፒዮንስ ሊግም፣ ፕሪሚየር ሊግም፣ ሊካፕም፣ ኤፍ ኤ ካፕም እና ሚካኤል አርቴታም አንድ ሀሳብ አስቀምጠዋል። ምንም አይነት ስህተት የምንቀበልበት ጊዜ አይደለም ብሏል። ለማንም ተጫዋች ስህተት የምንፈቅድበት ጊዜ አይደለም። በቃ በፍጹም ምንም አይነት ስህተት አንፈቅድም የሚል ሀሳባቸውን አስቀምጠዋል። ሲሪየስ ሊሆኑ ይችላሉ። ተጫዋቾች ላይ አቋማቸው የሚቀዘቅዝ በተሰጣቸው ልክ አዲስ ነገር መፍጠር የማይችሉ ተጫዋቾችን ሊያስቀምጡ ይችላሉ፣ ለራሳቸውም ሲሉ ማለት ነው። ስለ ቪክቶሪ ኮረሽም ተጠይቀዋል። ሚካኤል ሜሪኖ በ9 ቁጥር አጫውተዋል፣ የመጨረሻዎቹ ደቂቃዎች ላይ ኖቲንጋም ፎረስት ላይ ዛሬ ሲባሉ ዛሬማ ቪክቶሪ ኮረሽን ነው የምጠቀመው፣ ምክንያቱም በሱውስጥ ውስጥ እያየሁት ያለው ተስፋና የራስ መተማመን በጣም ትልቅ ነው። ኖቲንጋም ፎረስቱ ጨዋታ ላይ ሚካኤል ሜሪኖ የተጠቀምኩበት ዋነኛው ምክንያት ለተጫዋቹ ረፍት ለመስጠት ነው ያለን ዘጠኝ ቁጥር ብቸኛ አጥቂ እሱ ከመሆኑ ጋር ተያይዞ ጥንቃቄ ከማድረግ ተጫዋቹን ከመቆጠብ አንጻር ያደረግነው ነው እንጂ በእሱ ድርድር የለም ብለዋል። በጣም በጣም አስደስቶኛል ከሚገባው በላይ የሚል ሀሳባቸውን አስቀምጠዋል። በሻምፒዮንስ ሊግ የስምንት ጨዋታዎች ስድስት ጎሎች አስቆጥሯል። አሁን እንደምታስታውሰው ግርሜ ሁለት ቡድኖች ላይ ጎል አስቆጥሯል። ሊድስ ላይ ሁለት ጎል አስቆጥሯል። ኖቲንግሃም ላይ አንድ ጎል፣ ሶስት ጎል አስቆጥሯል ቪክቶሪ የመጀመሪያው ጥያቄ የነበረው ቪክቶሪ ኮረሽ ላይ የኮረሽ አይሳካለትም የኮረሽ አይሳካለትም። በነገራች 800 ሜትር ወንዶች የማጣራጭ ውድድር እየተከናወነ ነው። ውጤቱን ነገራችሁ አላርማችሁ፣ ማጣሪያ ስለሆነ ማለት ነው። ቪክቶሪ ኮረሽ ላይ መጀመሪያ ሊጉን አይለምድም የሚል ጎል አያገባም አይሳካለትም የሚሉ ነበሩ። አሁን ደግሞ እየመጡ ያሉት ጥያቄዎች የኮረሽ ትልልቅ ቡድኖች ላይ ይደበቃል አይችልም የሚሉ ሀሳቦች መጥተዋል። ማንቸስተር ዩናይትድ ላይ ሊቨርፑል ላይ የነበረውን ጨዋታ በማንሳት ማለት ነው። እና ያንን መባረገ መንገድ ክርክር ይነሳል። ይሄ ትልቅ አጋጣሚ ነው ትልቅ አጋጣሚ ነው ለቪክቶር ኮሮች ራሱን ለማሳየት በትልልቅ ጨዋታዎች፣ እንደዚህ አይነት ሻምፒዮንስ ሊግ ምሽቶች፣ አርሰናል ትልልቅ ጨዋታዎችን ያደርጋል ራሱን በደንብ መግለጽ የሚኖርባቸው ጨዋታዎች መካከል እንደሆኑ ይነገራል። እናም አሁንም ተቾቹ አልተውትም። ቪክቶሪ ኮረሽን ጎል ቢያስቆጥርም ጥሩጥሩ እንቅስቃሴዎችን እያደረገ ቢወጣም ግን አሁንም የትልቅ ጨዋታ ቡድና የትልቅ ቡድን ጨዋታ አይደለም ወደሚሉ መከራከሪያዎች እያመጡት ይገኛሉ። እና ያንን ደግሞ ማሳየት የሚገባበት ሰዓት ነው። የዚህ የሻምፒዮንስ ሊግ ምሽቶች፣ የፕሪምየር ሊግ ትልልቅ ጨዋታዎች እነዚህን ለማሳያ እንደ ትልቅ አጋጣሚዎች ይሆናሉ ተብሎ ይጠበቃል በ ቪክቶሪያ ኮረሽ በኩል ሌላው ለአርሰናል ደጋፊዎች ትልቁ ዜና ዊልያም ሳሊባ ነው። በዛሬው ጨዋታ ዊሊያም ሳሊባ ከጉዳቱ አገግሟል፣ ደርሶላቸዋል፣ አብሮ ተጉዟል ወደ ስፔን። ይሄ ቀላል ነገር አይደለም። አሁን ትልቁ ጥያቄ የሚሆነው ሙስኬራስ ነው። ግርምያ አንዳንዴ ኮ በቃ እንደ የአርሰናል ደጋፊዎች ከዚህ በፊት የደረሰባቸው ችግር እንደ ፈጣሪ ያየላቸው ይመስለኛል። አሁን ላይ ያለውን ነገር ስትመለከት አንድ ትልቅ ተከላካይ ማግኘት ከብዶት የነበረ ክለብ የነ ሽኩድራን ሙስጣፊ የእድሜው የገፋው የነ ሲልቬስተር መጫወቻ የነበረው አርሰናል አሁን ሙስኬራ ልጠቀም፣ ሳሊባን ልጠቀም እያለ ነው ያሉ ጋብርኤል ልጠቀም፣ ሄንካፔ ልጠቀም። የጥራት ደረጃቸው የተጫዋቾቹ አሁን ሙስኬራ በቃ ሳሊባን ኖረ አልኖረ ምንም ሴንስ እንድታደረጉልህ አያደርግም። ኢታን ንዋኔሪ፣ ኦደጋርድ ኖር አልኖረ ምንም እንድታደረግ አያደርግም። ኤብሪቺ፣ ኤዜ፣ ማዱኬ፣ ማርቲኔሊ ነው። አንዳንዴ እንዲሁም የተጫዋቾቹ መጎዳት ለበጎ ነው ትላለሁ። አሁን የኦድጋርድ መጎዳት በቃ አርሰናል ኖ ኦድጋርድ ኖ ፕሮብለም ነው፣ ኖ ሳሊባ ኖ ፕሮብለም እንድትል ያደርጋል። ማንም ማንም ቡድን ውስጥ አቋሚው ቢቀንስ ቢጎዳ ምንም የሚፈጠር ነገር የለም አለ ከስሩ የሚከተለው እና እንዲህ አይነት ሂደቶች ደግሞ በነገራችን ላይ አምና የነበረው የፓርሰን ጀርመን ቡድን አይተ ከሆነ ግርሜ እንዲህ አይነት የአርሰናል ባህሪ የነበረው ቡድን ነበረ፣ የፓሪሰን ጀርመን ቡድን ማንም ቢጎዳ ያን ያህል የምትሰጋበት ነገር አልነበረም። ኪምፔምፔ ተጎዳ፣ ምንም አልሆነም። ቡድን እነ ማርኪኒዮስ ሸፈኑት። እነ ፓቾ እነ ፓቾ ሸፈኑት። ፓቾ በቀይ ካርድስ ይወጣል፣ ማርኪኒዮስ በቀይ ካርድስ ያርፍ፣ አይመጡላል እነ ሄርናንዴዝ እና መሰሎቹ ማለት ነው። አማካይ መስመር ላይ ቪቲኒያ ከሌለ ዛይሬ ሚሪ አለ። ፊት መስመር ላይ ባርኮላ ከሌለ ዴዚሬ ዱዌ አለ። ማዮሎ አለ። ምን በቃ ጠርተ የማጨርሰው ተጫዋች ነው ያለው። እነ ጎንካሮ ራሞስ አሉ። ይሄ ምንድን ነው? ልምምድ ቦታ ላይ ያን ኮምፒቴሽን ይምኖራል። ኮምፒቴሽንህ ልምምድ ቦታ ላይ ከፍ ሲል ደግሞ ራስን እያሳደግ ትመጣል፣ ትገፋለ፣ አቅምህን ከፍ ታደርጋለህ የሚፈዋከረ ከላ ለምን አገባ አሁን ማንቸስተር ዩናይት ላይ የምትመለከተው ስሜት ሙቡሞ ብለህ እሱ ቦታ ላይ ማንን ትጠራለህ ሙቡሞ ሲጎዳ ባዶ ብሩኖ ፈርናንዴዝ የምትነቅለው እስኪ ማን የለም ታስገባ ሸሽኮ ምን የምታመጠው ሰው የለም የሚገፋው የለም ተጫዋቹን ገብቷል የሚገፋው ከቦታው ላይ የሚያነቃንቀው የለም የሚገፋ ተጫዋች በኖረ ቁጥር አንተም ትጠነቀቃለህ አይደለ ትጠነቀቃለህ ስለዚህ አርሰናል እንግዲህ ምናልባት ከዚህ ጋር ተያይዘው የሚመጡ ነገሮች ይሄ ኩርፊያ ስሜቶች ምናምን እንዳይኖሩ እነሱን ማኔጅ ማድረግ የሚኖርባቸው ሂደቶች ይኖራሉ። አርቴታ እሱ ላይ መስራት አለ። ታስታውስ ከሆነ ሶፊ ፓሪስ ሴንት ጀርመን ጋር በነበረው የሰሚፋይናል ጨዋታ፣ ግማሽ ፍጻሜ ጨዋታ አርሰናል እኮ በጉዳት ምክንያት ተጫዋች ቶማስ ፓርቲ ኢቨን ካይ ሃቨርዝ በሀምስትሪንግ አልነበረም። ሚካኤል ሜሪኖ ዘጠኝ ቁጥር ሚና እንዲጫወት ብሎ የተደረገበት ሂደት ነበር። ፓርቲ የሌለበት ጨዋታ ነው። ፓርቲ ቶማስ ፓርቲ በማድሪዱ ጨዋታ ካርድ አይቶ አልነበረ? እሱ በጣም ጎርቷቸዋል። ስለዚህ ማንን ታመጣለ? አሁን ግን አሁን ለምሳሌ ማርቲን ኦዲጋርድ የለም፣ ቡካዮ ሳካ የለም፣ ቤን ዋይት የለም፣ ካይ ሀቨርዝ የለም፣ ጋብሬል ጄሱስ የለም። የሚያሳስባለ ጋብሬል ጄሱስ ባይኖርስ፣ ሳካ ኮ ሳካና ኦድጋርድ ተጎርዶ ኮ። አርሰናል አሁን ስለጉዳት የአርሰናል ደጋፊ ኮ ስለጉዳት አይወራም። ሳካና ኦድጋርድን የሚያክሉ ተጫዋች ተጎርተውባቸው የአርሰናል ደጋፊ ብትጠይቀው ሁኬርስ ነው የሚል ምን ምን ችግር አለው ታዲያ? አሉ ነው የሚል እና ምክንያቱም በኦዲጋርድ ቦታ ኢታን ዋኔር ያለ፣ በቡካዮ ሳካ ቦታ ኤብሬች እዝ ያለ፣ ማዱኬ ያለ። ኖኒ ማድዮኬ ደግሞ ማንም ያልጠበቀው አስገራሚ የተጨበጨበለት በባለፈው ቁጥራዊ አያዞ አነጋጋሪ ነበር። ኖቲንግሀም ፎረስት ጋር ቼልሲ እንደውም ይህንን ተጫዋች እንዴት አሳልፎ ሰጠን ነው ያሉት የአርሰናል ደጋፊዎች። መጀመሪያ ሲቃወሙት የነበሩት በሙሉ ይቅርታ አድርግልን ኖኒ ማዶኬን ሲሉት ነበር በትክክል እና ይሄ የጥራት ደረጃም ዛሬ የምንመለከተው ይመስላል። ስፔሻሊ በዘንድሮ ውድድር ዓመት አርሰናል ሊድ ሲሶክ ያደገ ቡድን ነው ብለን እናነሳው እንችላለን። ኖቲንጋም ፎረስት ጋር በነበረው የኤምሬትስ ጨዋታ ላይ ያሳዩት የጨዋታ እንቅስቃሴና ውበት ይበልጥ ደጋፊው በጉጉት እንዲጠብቀው አድርጎታል። ይህንን ጨዋታ ይደግመዋል ወይ ዛሬስ? በየሳምንቱ እንዲህ አይነቱ ውበት ያለው ጨዋታ አርሰናል ማሳየት ይችላሉ የሚለውን አርሰናል ሲከላከል አይተናል። እንደገና ደግሞ ውቡን አርሰናል ደግሞ ኖቲንጋም ፎረስት ላይ አይተናል። በጣም የሚያምር ቅብብል፣ ይሄ የግል ብቃታቸው ላቅ ያሉ ተጫዋቾች የነበሩበት እንዲሁም ዱኬ አንድ አስተያየት ሰጥቷል። ምንድን ነው ያለው? እኔ ማስበው አለ ጎል ስለማስቆጠር ብቻ አይደለም። አይ ጎል ማስቆጠር ሜጀር ነገር እንደሆነ አውቃለሁ፣ እሱንም አረጋለሁ ግን እኔ ማስበው ውብ ጨዋታ ሳይቼ እዚህ ስቴዲየም ላይ ገንዘብ ከፍሎ የመጣው በዓለም ላይ የሚመለከተኝ እንደዚሁም አዲስ ደጋፊ ለክለቡ ለማምጣት ውበት ያለው እግር ኳስ መጫወት እንዳለብኝ አስቤ ነው መጣው ነው የሚለው ማዱከ። ሜንታሊቲ በዚህ ልክ ነው ሲናገር የነበሩ ውበት ያለው ጨዋታ መጫወትን እመርጣለሁ ሲል ነበር። ኢዜ ሲያደርጋቸው የነበሩት ነገሮችን አይተናል። የኢዜ ኦዴጋርድ ጥምረት መሃል ሜዳው ላይ በጣም ቆንጆ ሆኖ ተመልክተነዋል። ከሚካኤል ሜሪኖም ጭምር በተረከዝ ሲቀባበሏቸው የነበሩ ኳሶችና መሰል ነገሮች ማለት ፣ ስለዚህ አሁን አርሰናል ፉንጋውን ማንቸስተር ዩናይትድን የገጠመውን ሊቨርፑልን የገጠመውን ወይስ ደግሞ በጣም የሚያምረውን የኖቲንጋም ፎረስቱና ሊድስን ያሸነፈውን ቡድን ዛሬ እንመለከተዋለን የሚለው አጓጊ ሆናል። በየጨዋታው ሚኬል አርቴታ እንደ ሀሳብ እቀይራለሁ ብሏል። በየጨዋታው እንደሚመቸኝ ያደረገዋለሁ ቡድኑ ነው ያሉት። ምክንያቱም ዘንድሮ ምንም ነገርም ዋንጫ ከማሳካት ወደ ኋላ የሚመልሰ ነገር ስለማልፈልግ ምንም ነገር አደርጋለሁ የሚል ሀሳባቸውን አስቀምጧል። መጫወት ካለብኝ ይጫወታለሁ፣ መከላከል ካለብኝ ይከላከላለሁ የሚል ሀሳባቸውን በተደጋጋሚ እያስቀመጡ ይገኛሉ። ስለዚህ አርሰናል አንፕሪዲክቴብል ነው። ሊከላከል ሊመጣል ስትለው ሊጨፈጭፍ ይችላል። መቶ አይ ዛሬ ሊያጠቃ ነው የሚመጣው ስትል ተከላክሎ ጉር ሊያደርግ ይችላል በመልሶ ማጥቃት እንቅስቃሴ እና ለግምት አስቸጋሪ እንዲሆን ብዙ ጊዜ ደግሞ ለግምት አስቸጋሪ የሚሆኑ ቡድኖች በዋንጫ ሂደት ላይ የተሻለ ነገር ይኖራቸዋል ተብሎ ይጠበቃል። ና አርቴታ በተወሰነ መንገድ ዘንድሮ ከግትርነታቸው እንደወጡ የሚያሳዩ ፍንጮች እያየን ነው። ማርቲኔል ና አስቀምጦ ኢዜን ያስገቡበት የበቀደሙ ጨዋታ፣ በተመሳሳይ መንገድ በማንቸስተር ዩናይትድ ጨዋታ ላይ የነበራቸው ለውጦች ሊቨርፑል ላይ ስተሰሩ እንጂ ማንቸስተር ዩናይትድ ላይም ከኖቲንግሃም ከሊድስም ጋር የነበረው ፐርፌክት የሆነ ስራ ነው የሰሩት። እንዲህ አይነት አንዳንድ ውዥብር የሚያደርጋቸውን ነገር ካቆሙ እና ባየ በእነዚህ በተለይ ሊድስ ኖቲንግ ና ኖቲንግ ሃም ፎረስት ና ዩናይትድን በነበረው አይነት አፕሮች የሚቀጥሉ ከሆነ ና ቶሎ ቶሎ ቅያሬዎችን የሚያደርጉ ቶሎ ቶሎ ተጫዋቾችን ማሳረፍ እና መሰል ነገሮችን የሚሰሩ ከሆነ ዘንድሮ በደንብ ተስፋ አለው። አርሰናል አርሰናል በጣም የቡድን ደብሱ ተጫዋቾች ጉዳት ላይም ምንም የሚያሳስብ ሆኖ አልተገኘም። አማካኝ ክፍሉ ዙብሜንዲ ክርስቲያን ኖርጋርድ፣ ኢቨን ኖርጋርድን እኮ በደንብ ጨዋታ ላይ አላየነውም። ገና ዛሬ ምናልባት እንደ ከሰጡትድል ግን አለ ብዙ ተጫዋች አላቸው። ኢቨን እና ኤብሪች ዜ ወደ አስር ቁጥር መምጣት የሚችሉበት እድል አለ። ኢታን ዋነሪ የሆነ ነገር እንኳን ቢሆን ወይም ጉዳት ቢያጋጥመው የነ ሚካኤል ሜሪኖ አማካኝ ክፍል ዴክለን ራይስ ባለፈው፣ ዴክለን ራይስን እኮ ከቤንች ነው የጀመረው ከተቀያሪ ቦታ። ይሄ ምንድን ነው የሚያሳየው? የአርሰናል የቡድን ጥልቀት ሰፊ መሆኑን የሚያሳይ ነው። ሁለት መቶ ሃምሳ ሚሊዮን ፓውንድ አውጥቶ ያስፈርማቸው ተጫዋቾች የአርሰናልን ሲታማበት የነበረውን ትልቁን ችግር ወደ መቅረፉ የመጡ ይመስላል። ያው በማንቸስተር አይሚን በሊቨርፑሉ ጨዋታና በማንቸስተር ዩናይትዱ ጨዋታ በሊቨርፑሉ ከቅያሪ ጋር በተገናኘ በማንቸስተር ዩናይትዱ ጨዋታ ደግሞ ተከላክሎ ለመውጣት ያደረጉትን እንደዚህ አይነት ጥራት ያለው ተጫዋች ኖሯቸው ለምን አላጠቁም የሚል አርቴታ ላይ ቅሬታ ሲቀርቡባቸው ነበር። ግን ዞሮ ዞሮ ሶስት ነጥቡን ይዘው የወጡበት ጨዋታ ነው። ዛሬስ ከቢልባኦ ጋር ምን ሊያጋጥማቸው ይችላል? ከምሽቱ አንድ ሰዓት ከአርባ አምስት ጨዋታው ይጀምራል። ምሽት ላይ የሚኖረውን ጨዋታ ሲዲ ስፖርት በቀጥታ የምናስተላልፍላችሁ መሆኑን ለመግለጽ እንወዳለን። ሌሎች ስፖርታዊ መረጃዎች ካሉ ጠቆም የሀላንድ ጉዳይን ሰፊ ጊዜ እንሰጠዋለን ብዬ ነበር፣ ግን ካለን ሰዓት አንጻር በተወሰነ መንገድ ላንሳ። ኤርሊንግ ብራውት ሀላንድ ያው ማንቸስተር ሲቲ በጣም ከፍተኛ ደሞዝ ተከፋይ የሆነ አዲስ ኮንትራት ፈርሟል። ግን የባርሴሎናው ፕሬዚዳንት ተስፋ የሚቆርጡ አይነሱ አይደሉም። ሁዋን ላፖርታ ተጫዋቹ ለማዘወር ፍላጎት አላቸው። በአዲሱ የፕሬዚደንሲ ምርጫ ቅስቀሳቸው ላይ ይህንን ሀሳብ አንስተውታል። ሀላንድን አመጣዋለሁ ብሎ ሀላንድም ወደ ስፔን መጥቶ የመጫወት ፍላጎት አለው። ባርሴሎና ወይም ማድሪድ የሚላስ ብዙ ጊዜ የባርሴሎና አድናቂ ነው ይባላል። ኤርሊንግ ብራውት ሀላንድ እና ውሉ ላይም ከሲቲ ጋር ያለው ውሉ ላይም የተቀመጡ ነገሮች አሉ፣ ማሰሪያ እንደዚህ አይነት ክለቦች ከመጡ ለንግግር ክፍት እንደሚሆን ምናምን ተደርጎ ነው። ውሉም ሲራዘም ከፍተኛ ደግሞ ስተከፋይ ያደረጉትና ያደረጉት ያችን ክፍተት ተጠቅመው ኋላ ፖርታ ይህንን ስራ ለመስራት ፍላጎት እንዳላቸው እየተነገረ ነው የሚገኘው። ይሄ በማንቸስተር ሲቲ ቤት ውስጥ ድንጋጤ ፈጥሯል። ብዙ ጊዜ በምርጫ እንደዚህ አይነት ቅስቀሳ የሚያደርጉ ያደርጉታል። በነገራችን ላይ እነ ፍሎረንቲኖ ፔሬዝ ዴቪድ ቤካምን አመቶ አሳይተዋል። በምርጫ ቅስቀሳ ተናግሮ ራሳቸው ላፖርታም ከርሳቸው በፊት የነበሩትን በተመሳሳይ መንገድ ሮናልዲኒዮን እነ ትልቁ ሮናልዶ ሲያመጡ በምርጫ ቅስቀሳ ጭምር ያሰሟቸው ናቸው። ና የቡድኑ የፕሮጀክታቸው ትልቁ አካል በማድረግ ሀላንድን ወደ ካምፕኑ የማምጣት ፍላጎት አለን ብለዋል። ትልቁ አሁን ባርሴሎና አስቸግሮት የነበረው የካምፕኑ ለካምፕኑ ያወጣው ገንዘብ ነበረ። አሁን ካምፕኑ እየተጠናቀቀ ነው ያለው ኦልሞስት እያለቀ ነው ያለው ካምፕኑ የሚጠናቀቅ ከሆነ ደግሞ ባርሴሎና የገንዘብ ጫና በተወሰነ መንገድ ይቀልለታል። ስለዚህ ትልልቅ ተጫዋቾቹ እንደ በፊቱ ማምጣት ይችላል፣ ከላማሲያ የሚወጡትን። ከዛ ደግሞ ትልልቅ ተጫዋቾች የተወሰነ ይጨምራል። ጥርት ያሉ ተጫዋቾች ነው የሚጨምረው። ባርሴሎና ና ማድሪድ ሲጨምሩ ቡድናቸው ላይ እንደምናውቀው ና ይሄ ዜና ዛሬ በሰፊው እየተስተጋባ ይገኛል። በነገራችን ላይ በምርጫ ቅስቀሳው ሊዮኔል አንድሪያስ ሜሲም እንዲሳተፍ የራሱን ሀሳብ እንዲሰጥ ጭምር እና ወደ ባርሴሎና እንዲመጣ ሀሳብ ለመስጠት እንዲመጣ ነገሮች እየተመቻቹለት እንደሆነ እየተነገረ ነው የሚገኘው። ይሆናል እንግዲህ አብረን የምናየው ይሆናል። ግን ዝሮ ዝሮ ላፖርት የባርሴሎና ፕሬዚዳንት ሀላንድን የቡድን እቅዳቸው የማደግ በቀጣዮቹ ዓመታቶች ሀሳብ ይዞ ብቅ ማለታቸውን እና ለደጋፊዎቻቸው ይህንንም ሀሳብ መግለጻቸውን የመረጃ ምንጮች እየጠቀሱ ነው። ይህንን ለመግለጽ ያልነው ግርምዬ